ፉፉ ድረስ ወንድሜ ሁልጊዜ እንደምልህ ነው ሴት ልጅ አይደለም ብቻዋን ወልዳ ከነ ልጇ የሚወስዳት ወንድ አይጠፋም እልል ብሎ ነይ ነይን ይወድ ብሎ አንቺ ሲጀመር ባህሪሽ ነው ይሄ ከዚህ በፊት ያወራሽ ነው አያገባም ማድረግ አለባት ቤተሰቦች እስኪ የፍቅር ቤተሰቦች ንገሩኝ ምን ማድረግ አንጀቴን ራስ ያደረገው ጥፊ ነው። ዛሬ የዓመቱ ምርጥ ጥፊ ተብሏል። ጥፊውን እስኪ ሬት አድርጉት። ከአስሩ ስንት ይገባዋል ይህ ጥፊ? እንድገመው እስኪ፣ አንቺ ሲጀመር ባህሪሽ ነው ነው አያገባሽም። እኔ ከአስሩ መቶ ሰጥችዋለሁ። ምክንያቱም ጥራቱን የጠበቀ ጥፊ ነው። ቤተሰቦቼ እናንተስ ስንት ትሰጡታላችሁ? በእናታችሁ ከአስር በላይ ከሆነ ኮሜንት ላይ ጻፉልኝ። ብቻ ከአስር በላይ ከሆነ ሰብስክራይብ ማድረጋችሁን እንዳረሱ። ወይኔን አባትህ ወይኔ በዳይ በሌለበት ሰላም፣ ሰላም። እንዴት ናችሁ? የተወደዳችሁ እና የተከበራችሁ የፍቅር ልክ እንደ ስሟ ፍቅር የሆነችው የፍቅር ቤተሰቦች እንደምን አላችሁልኝ? ብዙዎቻችሁ በፍቅር ስራ በፍቅር ስራ እያላችሁ ነበር እና ቪው ስለሌለው በደንብ ቪው እንዲኖረው ላይክ ማድረጋችሁ እንዳረሱ። ቤታችንን ደግሞ የፍቅር ቤተሰቦች ሰብስክራይብ ማድረጋችሁ እንዳረሱ፣ ምክንያቱም ከዚህ በኋላ በፍቅር ቪዲዮ ስለምንሰራ ኦፊሻሊ የፍቅርን ቤተሰቦች ስለተቀላቀልን ሰብስክራይብ ማድረጋችሁን እንዳረሱ። ላይክ እያደረጋችሁ ስለነገረኝ ስላስጠነቀቀኝ በቻልክ መጠን አምሬ ደምቄ ለመገኘት እኔ የቡሪካ ሀሳብ እየመሰለኝ ያለው ቤተሰቦች ፉፉና ፍቅር እንዲመለሱ ይፈልጋል። ነገር ግን ምንድነው መሀል ላይ ያለው ካላችሁኝ ፉፉ በጣም መሀል ላይ በጣም አፍልቷል። ስለዚህ ምን እያደረገ ነው እንደ ፍቅር ፍቅሩን መስዋዕት እያደረገ ነው። መጀመሪያ ላይ ፍቅር መስዋዕት አድርጋ አብርሃምና ሩታን ለማስታረቅ ሞክራ ነበራ። አሁን ደግሞ ቡሪካ እያደረገ ያለው ነገር ደግሞ ፍቅርና ፉፉ እንዲስማሙ መሀል ላይ ጓደኝነቱን ሳክሪፋይ እያደረገ ነው። ዛሬ ላይ ምንም ቢያደረግ ለነሱ ነው ብዬ ነው የማስበው። እኔ ይህን ነገር ማለት ነው ሞክረ ያለው እና እኔ ማለት ነው ሰው የሆነ ሰርፕራይዝ አዘጋጅልሻለሁ ብሎ ሲያጋንንብኝ ትንሽ ይመስለኛል የእውነት ባህሪ እመኝኝ። የዛሬው ሰርፕራይዝ ግን ለየት ያለ ነው። ምክንያቱም በሁለቱም ወገን ነው የሆነ ሌላ ታሪክ ላይ የሚደርሰው እና እስኪ እንየው ብቻ አድርጎ ሲነግረኝ ደግሞ ትልቅ ነገር ከዛ ብሩክ ምንድን ነው ያለኝ፣ የሆነች ፕሮግራም አለች፣ ብቻ አንቺ እመሪ በሚለው ላይ ተጨነቀ። ለቁም ነገር ነው ፈልግሽ እንደዚህ እንደዚህ፣ እና ሰዓት እንትን እንዳትይ። ቅድም እኮ እንዳልኩት ነው በቃ ብሩካ ያሰበው ያሰበው በቃ ነገሮችን ጨርሶ ፉፉ በቅናት መንፈስ እንዲመለስ ነው ማለት ነው። እንደዚህ ምር ማለት ማንን ለማናደድ ነው? ማንን ለማበሳጨት ነው? በል የሆነ ነገር እንዳታደርግ እግዚአብሔርን ምናምን ሳይ ደስ የሚል ፕሮግራም አዘጋጅቻለሁ ወይ ደግሞ እልህ ነው ብለሽ እንድታስቢ በመጀመሪያ አልፈልግም። ምንድን ነው በቃ፣ ደስ የሚል ነገር በጣም ሊያስደነግጥሽ ይችላል። አስደንግጡ። ምክንያቱም መግቢያው ላይ ያየነው ነገር ማለት ነው ትንሽ ቀዝቀዝ ያለ ነገር ነው። አሁን ደግሞ በሞቅታው ጋል ባለው ነገር ነው የምንጠብቀው ይህን ነገር ምክንያቱም በጣም አስቤበት በኮንፊደንስ ደስ ብሎኝ ነው የማደርገው። አባቴ አባቴ ለዛ ነው እንደዚህ ፏ ነገር ያልኩት። ልቤ እንደዚህ እየመታ ነው እየመታ ነው ነው የምላችሁ። ምክንያቱም መግቢያው ላይ ይቸዋሉ። በጣም ነው እያስደነገጠኛለሁ እንዲህ አሁን አስቡት ምን ያክል ሊሰማው እንደሚችል ምን ያክል ጭንቅላቱ ላይ የሆነ የማይሆን ነገር ሊፈጥርበት እንደሚችል። ፉፉን እዚህ ጋር ተመልከቱልኝ። አጥፍቻለሁ ብሎ ነው የሚያስበው። አባቴ፣ መግቢያው ላይ እንደተናገርኩት ነው ፍቅረኛ ሴት ልጅ አይደለም ብቻዋን ወልዳም ቢሆን ወልዳ፣ ሌላ ግብታ ፈታ ወልዳ፣ ሶስተኛ ቢሆን የሚቀበላት እልል ብሎ የሚቀበላት ወንድ ልጅ ይኖራል። ሁልጊዜም ሁልጊዜም አባቴ ምንድን ነው አስቡት። አሬክስልኝ መልካም ነገሮች

ወንድ ልጅ የሆነ አልፈልግም ብሎ የገፋውን ነገር ሲነሳበት አይወድም። በቃ አይወድም፣ አይወድም። የጣሉበት የጣለውን ነገር መለሰው ሲያነሱበት እ አይወድም በቃ ምኑ መኪና

አይ አይደለም። ምንም ቀላል ይቀላል እኮ ነው የሚገባ ግቢ ቤተሰቦቼ፣ ቃላት አጣሁን። የመናገር አቃተኝ ማለት የሆነ መተንፈስ አቃተኝ። እኔ ምክንያቱም እኔ በፉፉ ቦታ ብሆን ምን ላስብ? ምን ላ አይዶን ኖ እግዚአብሔር ነው የሚኖኑ ማለት የምሬኝ ነው እሺ መስጠት እስከፈለክ ለምን እሱን እነሱንም ደግሞ እንደዚህ አይነት ንቀት ጥሩ አይደለም እሺ አንቺም ምን ነው ነው የምትለው ሰላም ነኝ እሷ ጋር ከዚህ በኋላ ምናምን አላልክም እኮ ስለዛት ሁሉ ነገር ምንልን መስ እንደዚህ ተር ውድ ነው ሰላም ነኝ እሷ ጋር አላልክም ብለሃል አላልክም ስለዚህ ደስቷል ያስደስታ አይገባም እንዴ አንተ ምንድን ነው እንደዚህ እንደ ብሩክ አሁን ብሪካ እያረገው ያለው ነገር እኔ ልወቅሰው አልችልም አሁን እዚህ ጋር ተቀምጬ ልወቅሰው አልችልም ምክንያቱም ማለት ነው በቃ ነገሮችን መልሶ ትዳራቸውን መመለስ ነው የሚፈልገው ፍቅራቸውን መመለስ ነው የሚፈልገው። በቃ እየታየኝ ያለው ነገር አንድና አንድ የቡሪካ እሱ ነገር ብቻ ነው እዚህ ጋር፣ ምክንያቱም እልህ ነው እያስያዘው ያለው በነገሮች በሚናገረው ነገር በእያንዳንዱ ነገር መውጣት ትችላላችሁ። እልክ እያስያዘው ነው ፉፉን ወደ ፍቅር እንዲመለስ። በደንብ ተመልከቱ ቤተሰቦች፣ በደንብ ጠቅ ይዘለ እንደዚህ ያን ያልከውን ነገር የምተገብረው በዚህ የዛት ከዛቻ ምናምን ይሄን ለማድረግ ነው። የትኛው ዛቻ? እሺ አንቺም አሁን ፍቅር ደስ ብሎሻል። አንቺም አይደል አንቺም ይሄን ነው ደስታዋን፣ አይደለም? ለምትፈልገው ደስታዋን አንቺ አንቺ ፍቅር ሙሪታ ሙሪት፣ ለምንድን ነው እኔን ጠርታችሁ? በቃ አያ አንተ

እንደ እኔ ቡሪካ የተመቸው ዛሬ ወይኔ፣ ምን ለመፍጠር ነው? ትነጃለሽ፣ ድንዳለሽ ምንድን ነው እዚህ እየተፈጠራለ ነገር፣ ቡሪ ካስረዳኸኝ

ራከሌጋ አትቀልጅ ይበቃል። ፈጣሪ በሴት ልጅ እኮ ማለት በቃ ክብሯን እንደዚህ የምታስጠብቅናት አለቀ። ፍቅር አስጠበቀች ምን ትላላችሁ ቤተሰብ እ ምንም አይነት ሀሳብ እዚህ ላይ መስጠት አልፈልግም። ምክንያቱም ለየት ያለ ጥፊ ነው። የኢትዮጵያ ጥፊ አይመስልም። ወይ ከካናዳ ወይ ከአሜሪካ ወይ ከምናምን ነው።